እዚህ ቤት አስወጣትና፣ እኔ ሌላ አንገቷን ደፍታ የምሰራ ሰራተኛ መጣለሁ። ሰሚ ያለሽ አደይን ከቤት ማስወጣት አይደለም ቀና ብለሽ እንዳትት ሰራተኛ ማመጣለሁ። ከርሽ ጥሩ ነው። አደይ ረፍት ያስፈልጋታል። ካልሆነ ግን ወይ አግዣት ወይ ዝም በይ። እንደዛ ማድረግ አልችልም ዴቪ። እኔ ኮ በጣም ነው ወድ። እንዴት አይኔ አይተ ስሜት የምረዳት ያቅታል? ለአንተ ብዬ ምንም ነገር እንደመሆን እንዴት ማየት ያቅታል? አይንሽ ውስጥ የምታይኝ ጠላቻ እልህና ክፋት ነው። ይሄ ደግሞ ፍቅር አይደለም። ገባሽ አይኔ ውስጥ ላቸው ይታያል። አዎ ክፉ ሴት ነሽ፣ ሰምኛለሽ መቼም ልወድሽ አልችልም። የክፋትሽን ጥግ ያየሁት ደግሞ አደይ ላይ ማደረግሽ ነገር ነው። መቼም ልወድሽ አልችልም። ፍቅር ክፉ ክፉ ሴት ነሽ፣ አልተሳሳት ኔ ክፉ አይደለው ክፉ ክፉነትሽን መኝ ከዛም በኋላ ክፋትሽን ለማረም ስትሞክር የዛን መተሻ ወኝሽ ከንቱ

አዴ ደግሞ ኔ ሳታፈቅር ቤቱ መቀመጥ አልፈልግም። ገባሽ? ኧረ ትንሽ ፈር እንደዚህ ስታወራ እኮ ለሰማ ሰው ትልቅ አፍተር ያፈቀርክ ክለምትስ ዲ አሁን ዞር በይልኝ። እሺ ቆይ ወንድሜ፣ ትንሽ ቀንቆይ ቆይና፣ ለምናማሚ ንገራቸው፣ ከዛ ወደ እነሱ ጋር እንሂድ። በቃ እዛ ቤት መሄድ አልፈልግማ። እሺ ጠብቀኝ። ወዴት ነው በቃ ማለት ለዚች አመዳም ብለህ ነው የምትሄደው? አንተ ወዴትም አትሄድም። ከፈለገች እራሷ ትሄዳለች። ማንም ሰው ከዚህ ቤት እንዲወጣ አልፈልግም። በቃ እኔ ደስ ለምን ትሄዳለህ? ለምን ትሸሻለህ? አንተ ምን ደባርኩ ትታይደው ከይፈ አዲ በቃ ፍቅርሻ ባርኮት ዴቭ እና አደይ ተፋጠዋል። እናም እንግዲህ በባለፈው እንደምናውቀው ባርኮት እንግዲህ ለአደይ ፍቅሩን ገልጾላት ነበረ። አደይ ትወደዋለች፣ እንደ ወንድሟ ነው የምታየው። ነገር ግን የፍቅር ስሜት አልነበራትም። ነገር ግን ፍቅር አብሮ በመኖር በሂደት ነውና የሚመጣው፣ ይህንን ነገር እንግዲህ ተገንዝባለች ማለት ነው ፍቅር እንግዲህ ለዴቭን በጣም ስለምትወደው ዴቭ ደግሞ አደይን በጣም ይወዳታል። እና እናም እንግዲህ በቤት ውስጥ እንግዲህ ሰራተኛ ሆና በምትኖርበት ፍቅር አደይ ላይ እጅጉን በጣም ተጽዕኖ ስለምታበዛባት ከዛም ነገር እንግዲህ ወጣ ለማለት ስትል እንግዲህ አደይ ባርኮትን የፍቅሩን ጥያቄ ለሱ እንኳን እሺ የፍቅርን ጥያቄ ተቀብያለሁ ባትለውም ከሱ ጋር ለመሆን እንግዲህ ወስናም ነበረ ነገር ግን በአቋራጭ ቤዛ መጣች የድሮ ፍቅረኛው ባርኮትም እንግዲህ ለአደይ የገለጸላትን ፍቅር እናም እንግዲህ ተወት በማድረግ ወደ ቀርሞ ፍቅረኛው ወደ ቤዛ እጅጉን በጣም ስለመጣችለት ደስም ተሰኝቶ አደይን ለዴፍ ሰቶ እንግዲህ ባርኮት ወደ ቤዛ ሄዷል ማለት ነው እዚህ ጋር እንግዲህ ባርኮት ጥሩ ነገር አድርጓል ወይ? ምክንያቱም ዴቭ እንደሚወዳት ያውቃል። ነገር ግን እሱ እንደ ራስ ወዳድነትም እንግዲህ ቀድሞ ፍቅሩን ገልጾ ላታል ማለት ነው። አደይ አልተቀበለችውም በሰዓቱ ያም ነገር እንግዲህ እሱን አሁን ላይ ወደ ቤዛ እንዲሄድና ወደ ቤዛ እንዲጠቀልል አድርጎታል ማለት ነው። ነገር ግን ትክክለኛ ስሜት የሌለውን ፍቅር ለሰው ልጅ ፍቅርን መግለጽ ተገቢ ነው ብዬ እንግዲህ እኔ አላስብም ማለት ነው። እናም እንግዲህ አደይ ደግሞ አሁን ላይ ወደ ዴቭ እንግዲህ አንድ ላይ ሆኖ እኔን በፊትም አትወደኝም ነገር ግን እኔን አትወደኝም ነገር ግን ከወንድምነት ያለፈ ቅርርብነት የላትም ማ በማለት እንግዲህ ባርኮት ለዴቭ ይቅርታም ጠይቆ አደይን አደራ አደይ አንተ መልካም የፍቅር ሕይወት ብሎም ተመኝቶላቸው እንግዲህ ሻንጣውን ሸከፍ አድርጎ ሄዷል ማለት ነው። እንግዲህ የባርኮት አካሄድ ልክ ነው ብላችሁ ታስባላችሁ አድማጭ ተመልካች ኮመንት እንግዲህ እንደተለመደው ሀሳብ አስተያየታችሁን አስቀምጡ ማለት ነው። አዴ በአሁን ሰዓት ሰአት እጅጉን በጣም ዴቭን ለማናገር በጣም ከብዷታል። ምክንያቱም እንግዲ ባርኮት ከዚህ በኋላ ፍቅረኛዬ ነው እኔ ባርኮት በማለት እንግዲ አፍ አውጥታ ለአፍቃሪዋ ለዴቭ መልስ ሰጥተዋለች። እናም እንግዲህ አሁን ላይ እሱን ቀና ብላ የምታይበትም ሆነ የምታወራበት ድፍረቱን አታ ተመልክተናል። ማለት ነው ዴቭም በጣም ስለሚወዳት እንግዲህ ያለውን እውነት አነሷም የተናገረችው እኔ ባርኮትን ፍቅር ወይም ስሜቱ ኑሮኝ አይደላም፣ ነገር ግን ስለሚንከባከበኝ ነው በማለትም እንግዲህ ከፍቅርም ጋር ያለውን ተጽዕኖ ስታይ እንግዲህ ያን ነገር ለመወሰንም ተገዳ እንደነበረ ነግረዋለች ማለት ነው። እንኳንም የፍቅር ስሜት ያልኖሮች በማለት እንግዲህ ዴቭ እጅግ በጣም ዴቭ አፍቃሪዋ የአዴ ምርኮኛ አሁንም እንግዲህ ትወድኛለሽ? አትወድኝም? ታፈቅኛለሽ? አታፈቅርኝም? እያለ እጅጉን በጣም እንግዲህ ጥያቄ አምቶባታል ማለት ነው። አዴ አሁን ላይ አዎ አፈቅራለሁ ለማለት እጅጉን በጣም ተቸግራለች ምክንያቱም ባርኮትን ነው የማፈቅረው። ባርኮት ከዚህ በኋላ የኔ ነው ብላ እንግዲህ በአንደበቷ ለዴቭ ስለተናገረች ያ ነገር አሁን ላይ ለአዴ ተጽዕኖ ፈጥሮባታል። መውደር ትወደዋለች። በሌላ በኩል ደግሞ እነዛ ሴቶቹ ፍቅርና ሊዲያ እጅጉን በጣም አድርገው እንግዲህ አዴይን በሆነ መንገድ ፈጥረው ከቤት ማስወጣትን ይፈልጋሉ። እናም እንግዲህ ይህንን ትግስቷን ያሳጧትን አዴይ ሊዳና ፍቅር እንግዲህ ወደ አዴ ክላስ በመሄድ እንግዲህ ውሃ ምለዋ ላይ የደፉባት በእያመናጨቁ ከፍና ዝቅ እያደረገችን ሊዲያ ስታናግራት ነበረ። አዴ ማለት ነው። አዴ እጅጉን በጣም ስለተናደደችባት ተነስታ በጥፊም ታጋጫታለች፣ ሊዲያን ማለት ነው። እናም እንግዲህ ፍቅርንም ደግሞ ወደታች ወደ መሬት አንገቷን ይዛ እንግዲህ አደይ በጣም ትዕግስተኛ ናት። ነገር ግን አሁን ላይ ትዕግስቷን እጅጉን በጣም እየተፈታተኗት ሆነ ሊዲያ እና ፍቅር ማለት ነው። ሊዲያም እንግዲህ ለወንድሟ ፍቅረኛ እንድትሆን አትፈልግም። እንዲሁም ፍቅርም ደግሞ ያው በዴቭ እጅግ በጣም ተወዳዋለች እና እሱንም እንግዲህ ቆይ አሁን አደይ እኮ አትወድክም እያስመስልሽ ነው ልክ እንደ ባርኮት እንኳን ይህው ሲነቃባት ትቷት ሄደ እያለች እንግዲህ በዛውም እንግዲህ እሷ በጣም እንደምትወደው እና እንደምታፈቅረው ስትናገርም ነበረ። ነገር ግን ዴቭም ደግሞ ምላሹ እጅጉን በጣም የከፋ ነበር። እና አንቺ ውስጥ ፍቅር የለም አንቺ ውስጥ ተንኮል፣ ክፋት፣ ጭካኔ እያለ እንግዲህ መጥፎ ሴት ነሽ እያለ ደብም እንግዲህ ፍቅርን እጅጉን በጣም አድርጎ ሲጮሁባት እና እንደማይወዳት እንደማያፈቅራት መቼም የሱ እንደማትሆን አደይን ደግሞ በጣም እንደሚወዳት እና እንደሚያፈቅራት እንግዲህ ተናግሯል ማለት ነው በሁሉም ፊት ፍቅር እንግዲህ ይህንን እውነታ አምና መቀበል አቅቷታል ማለት ነው። እናም እንግዲህ ከሊዲያ ጋር ሲመካከሩ ነበር። ሊዲያ እና ፍቅር አደይን እንግዲህ እንደምንም ብለን ከዚህ ማስወጣትና ማባረር አለብን ሲሉም ሲመካከሩ ነበረ። እንግዲህ ሊዲያ እኔም እኮ የወንድሜ ፍቅረኛ እንድትሆን አልፈልግም፣ አንቺም ሆንሽ እሷ የወንድሜ ፍቅረኞች እንድትሆኑ አልፈልግም ስትልም እንግዲህ ሊዲያ ስትናገርም ነበረ። ሊዲያ እንግዲህ ቀለል ያለች እና ለማንም ሰው ለምንም ነገር ደንታ የማይሰጣት ሰውነሽ ማለት ነው። ነገር ግን ኤላን በጣም ተወደዋለች። እንግዲህ ኤላና ለምለም ደግሞ በሚያሳዝን ሁኔታ እንግዲህ ለምለም ስቅስቅ ብላ ስታለቅስም ነበረ። ኤላም እንግዲህ በአባቱ ንግግር እንግዲህ ተጽዕኖ ፈጥሮበታል ማለት ነው። ሁለቱንም በጣም ይወዳቸዋል። አባትየውንም ማስከፋት ሆነ ለምለምንም እንግዲህ ማስከፋት መተውም አይፈልግም። ነገር ግን ለውሳኔ እጅጉን በጣም እንደተቸገረ ተመልክተናል ማለት ነው። ለምለምንም እንግዲህ በቃ በእኔ ምክንያት አባትህ እንዲቀየሙ እና ከአባት ጋር ቅሬታ እንድትፈጥር አልፈልግም ስትልም እንግዲህ ብያለቃቀሰች ቢሆንም እንግዲህ ስትናገር ተመልክተናል ማለት ነው። ፍቅራቸው እጅግ በጣም ደስ ይል ነበረ። ነገር ግን አሁን ላይ ተጽዕኖ ፈጥሮበታል። የኤላ አባት ኤላ ወደ ማን ይሆን ይሆን ወደ ፍቅረኛው ወደ ለምለም ወይንስ አባቱን ይመርጥ ይሆን? እሱን እንግዲህ ሁላችሁም እስኪ ሀሳብ አስተያየታችሁን በኮሜንት አስቀምጡ። ኤላም እንግዲህ ለምለምን አንቺ ግን ለማንኛውም ነገር ሁል ጊዜ ዝግጁ መሆን ያለብሽ ሲላትም ነበረ። እናም እንግዲህ ለምለም እጅግ በጣም ከፍቷታል። ልቧም ተሰብሯል ማለት ነው። በሚያሳዝን ሁኔታ የሚያምር ፍቅር አላቸው። ነገር ግን ፍቅር መሰናክሉ ይበዛበታል እና እንግዲህ አሁን ላይ ኤላም እጅግ በጣም እያሳሰበው ነው። ወደ አባቴ ልሁን ወደ ለምለም እያለም እንግዲህ እጅጉን በጣም ትልቅ ውዝግብ ውስጥ ተመልክተናል ማለት ነው። እንግዲህ ዴቭም አዴን እንግዲህ በጣም በኃይለ ቃልና በጩኸት ሲጠይቃት ነበረ ትወጂኛለሽ? አትወጂኝም? መውደድማ እወድሃለሁ፣ ማንንም ሰው አልጠላም። እባክሽን ትክክለኛና ቀጥተኛ የሆነውን መልስሽን ነው የምፈልገው ዙሪያ ጥምጥም መሄድ አይቻልም ሲላትም ነበረ። ታፈቅሪኛለሽ? አታፈቅሪኝም? እያለም እንግዲህ እጅጉን በጣም ሲጠይቃት ነበረ። አደይ መልስ መመለስ አልቻለችም። እንግዲህ አሁን ላይ ዴቭ እንግዲህ ልክ እንደ ባርኮት በድጋሚ ሻንጣውን ሸክፎ እዚህ ቤት አደይ ፍቅሬን ካልተቀበለችኝ መኖር አልፈልግም በማለት እንግዲህ ከቤት ለመውጣት እንግዲህ ሻንጣውን ሸክፎ ፍቅርን እንግዲህ ቻውም እያላት ነበረ። ፍቅር ደግሞ አንተማ ለዚች ለአመዳም ልጅ ብለክማ ከዚህ ቤት አትወጣም፣ እሷ ትወጣለች እንጂ እሷነች እንጂ የምትወጣው አንተ በተአምር ስትልም ተመልክተናታል። እናም እንግዲህ ይህንን የተመለከተችው አደይ እንግዲህ ዴቭን እጁን ይዛ የት ነው የምትሄደው? ለምንድ ነው አንተም እንደ ባርኮ ጥለህ ልትሄድ ነው ብላ እየጠየቀችው ነው። እንግዲህ የክፍል አርባ የአደይ ድራማ የተጠናቀቀው ማለት ነው። የጠየቃትን የፍቅር ጥያቄ ትቀበለውና ዴቭ መሄድ ካሰበበት ይመለስ ሲሆን ብቻ ግን እጁን ይዛው እያለ ነው እንግዲህ የክፍል አርባ ድራማ እየተጠናቀቁ ማለት ነው። አድማጭ ተመልካቾች፣ እስኪ እንግዲህ አደይ የደብን ፍቅር ተቀበለውና ታስቀረው ይሆን? ሁላችሁም ሀሳብ፣ አስተያየታችሁም በኮሜንት አስቀምጡልን ማለት ነው። እጅጉም በጣም ተወዳጅና መሳጭ አደይ ድራማ ነው። አስተማሪም ነው። ለዚህ ቻናል አዲስ ሲሆናችሁ እንግዲህ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን በማጥቆር እንግዲህ ቤተሰብ ይሁኑ ማለት ነው። ነባር ተመልካቾች ደግሞ ላይክ ሼር፣ አይረሳላለሁ። ለነበረን ጊዜ ለነበረን ቆይታ እጅግ በጣም አድርጌ አመሰግናል።